የአብይ አህመድን ድሬዷ የኦሮሞ ነች የሚለውን ንግግር እየተቃወሙ በርካታ ወጣቶች ከሰሞኑ ከባድ አመፅ ነው ሲሆን፣ ይህን ተከትሎም የሶማሌ ክልሉ ፕሬዚዳንት የጦርነቱን ክብሬት ጭሮታል ተብሏል። እንደ ምንጮቹ ገለጻ ከሆነም የኦሮሚያና ሶማሌ ክልል አጎራባች ወረዳዎች ውጥረት ላይ መሆናቸውን ሲገልጹም፣ ሽመልስ የላካቸው ታጣቂዎችም በሙስጠፊ ትእዛዝ ከባ ተፈጽሞባቸዋል ብለዋል። አነጋጋሪውን ጉዳይ የተመለከተ መረጃ አለን፤ ወደ እናንተም በስፋት ይደርሳል። በአማራ ፋኖ ብሔራዊ ኃይል የሚኒልክ ህዝብ በዘመቻ ባናዶ የተገኙ ድሎችን አስጠብቆም አዳዲስ ድሎችንም እያስመዘገሙን አስታውቋል። በሰሜን ወሎ ዞን ባሉ ወረዳዎችና ታዳጊ ከተሞች ስታይሽ ሐሙሴት፣ አሁን ተገኝ፣ እንዲሁም ቀበሮ ሜደና ሌሎች ታዳጊ ከተሞች በሚኒሊክዝ ቁጥጥር ስር መግባታቸው ታውቋል። በዚህ ቀጠና አሁን ከሰዓት የሠራውን ጀብድ ማካትናል በዝርዝር የምታደምጡት ሌላኛው መረጃችን ነው የፋኖ አመራሩን ለመክበብ ተሰልፎ የመጣው ኃይል ከባድ ምት አርፎበታል፣ ተባለም ሁለቱ አንጋፋ ክፍለ ጦሮች በቅንጅት ታላቅ ጀብዱም ሰርተዋል። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይ እና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባሮስ ያስደመጥናችሁ ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ ክብራን ቤተሰቦች እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአብይ አህመድን ድሬዳዋ የኦሮሞ ነች የሚለው ንግግር የተቃውሞም በርካታ ወጣቶች ከሰሞኑ ከባድ አመፅያነት ሲሆን የሶማሌ ክልል መንግስትም ዋና ታጣቂ ቡድኑም ዝግጁ እንዲሆን ማዘዙ ተሰምቷል። በሙስጠፌ ኡመር የሚመራው የሶማሌ ክልል የጠቅላይ ሚኒስትሩን አውራዝ ለንግግር ተከትሎም በተጀመረው ከባድ ውዝግብ ቀጣዩ ከፌዴራል መንግስት ጋር ጦርነት የሚገጥመው ክልል የመሆኑ ጉዳይ ተረጋግጧል። ከቀናት በፊት የሶማሌ ክልል የጎሳ መሪዎች ድሬዳዋን አስመልክቶ ባደረጉት ስብሰባም የተበሳጨው ጠቅላይ ሚኒስትሩ ማይክ እየሰጠ ለምን ታሰድበኛለህ በሚል ሙስጠፌ ላይ ቢጮህም የጠየቁት መብታቸውን ነው የሚል ምላሽ መስጠቱም ተረጋግጧል። የጠቅላይ ሚኒስትሩ ንግግር እንደ መልካም አጋጣሚ የተጠቀመው የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳም ከሽግግር መንግስቱ በፊት ጂጂጋ የኦሮሚያ ክልል ነበረች ለጊዜያዊነት ነው ለሶማሌ መዲና ተደርጋ የነበረችው የሚል ታሪክ አልባ መረጃዎችን ትናንት በኦኤምኤን በኩል ሲያሰራጭ አምሽቷል። በዚህ ተበሳጨው የሶማሌ ክልል ፕሬዚዳንትም በሞያሌና በባሌ በኩል ታጣቂዎችን እያሰማራ ነው ተብሏል። ለማ መገርሳ የኦሮሚያ ክልል ፕሬዝዳንት በነበረበት ጊዜም ጠቅላይ ሚኒስትሩ ከቀናት በፊት ተናገረውን ነው ብለው በነበሩም በርካታ የኦሮሚያ ክልል ተወላጆች ከሶማሌ ክልል በግፍ ሲፈናቀሉ እንደነበር ይታወሳል። አሁንም ተመሳሳይ አዝማሚያ እየተፈጠረ ነው ያለው ያሉት ምንጮቻችን ከሀረር ከተማ በቅርብ ርቀት ላይ በምትገኘው አባቢሌ ከተማም በዚህ አቅራቢያም የሁለቱ ክልል ታጣቂዎች ተፋጠዋል ብሏል። የሶማሌ ክልል ፕሬዚዳንት የሆነው ሙስጠፌም ከነኳችሁ በላቸው የሚል ትዕዛዝ ሰጥቷል ያሉት ምንጮቻችን ከዚህ በፊት ይገባኛል ጥያቄ የሚቀርብበት የሁለቱ ክልሎች አዋሳኝ ቦታዎች ዛሬ ከወትሮ በተለየ መልኩም ከባድ ውጥረትን እያስተናገዱ እንደሚገኙም ተጠቁሟል። በቁጥር ሁለቱም ጎሳዎች ላይ አማርኛ ተናጋሪ በልጦ ባለበት ድሬዳዋም ይገባኛል ጥያቄ የተነሳ ቢሆንም የሶማሌ ተወላጆች በከተማው እየታደኑም በመታፈስ ላይ ናቸውም ተብሏል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ሚኒልክ ዕዝ በዘመቻ አባናዶ የተገኙ ድሎችን አስጠብቆም አዳዲስ ድሎችን እያስመዘገበ መቀጠሉን አስታውቋል። በሰሜኑ ሎዞን ወረዳዎችና ታዳጊ ከተሞች ከሆነ ስታይሽ ሐሙሴት አሁን ተገኝ ቀብረው ሜዳና ሌሎች ታዳጊ ከተሞች በሚኒልክ ዕዝ ቁጥር ስር መግባታቸውም የተነገረውም፣ እነዚህ ድሎች እየተመዘገቡ ያሉት አዲስ በተደራጀው በኮሩ ሰብሳቢ በሻለቃ ሀብቴ ባቡና በወታደራዊ አዛዥ አርበኛ ተመስገን አለባቸው የሚመራውም የደጋው መብረቅ ኮር አሀዶች ሲሆን ይዞ ብላምባ ክፍለ ጦር አህድ የሆነችውም አምስተኛ ሻለቃ የበኩሏን ጉልህ ሚና እየተጫወተች ትገኛለች ተብሏል። ተጋድሎ ተጠናክሮ የቀጠለ ሲሆን ዳውንት ወረዳ ሙሉ በሙሉም በፋኖ ቁጥጥር ስር መግባቷም ተረጋግጧል። ድላንታ ወረዳ ከወረዳ መቀመጫዋም ወገልጤና ከተማ ውጭ ሙሉ በሙሉ በፋኖ ቁጥጥር ስር ስትሆን ከመቄትና ጋሸና ከተሞች ውጭ ያሉም ቀበሌዎችም መቶ ፐርሰንት በሚልክዝ ቁጥጥር ስር መሆናቸውን ምንጮች ገልጿል። ከዚህም የቻባና ደቡብ በድል መጠናቀቅ በኋላ በርካታ ቁጥር ያለው እግረኛና ኮማንዶ ሰራዊት ወደ ቤት አማራ በማስገባት በመካኒዝድና በአየር ኃይል በጀትና በድሮን ታግዞ በሙሉ አቅሙ ወደ ማጥቃት የገባውን ያገዙን ሰራዊት ምሽግ ለቆ ወደ ፋኖ ቀጠናዎች እንዲገባ በማድረግ በወደ ውጊያ ሞትና ቁስለኛ በማድረግ ብሎም በመማረክ ከወደ ውጊያ ውጪ በማስኮብለን በትንትኑን እያወጣ ነው እንገኛለን ሲልም ህዝብ ግንኙነቱ ገልጿል። አገዛዙ በሰሜን ወሎ ዞን መርሳ ከተማና ደቡብ ወሎ ዞን ሀይቅ ከተማም ምስራቄ ቀጠናዎች እስከ አፋር አጎራባች አካባቢዎች ባለፉት አምስት ቀናቶች ከባድ ማጥቃት ቢያደርግም በምስራቅ አማራ ኩራንድ ባለሸርጡ ክፍለ ጦርም በኮሩ ወታደራዊ አዛዥ አርበኛ ደባሽ መምሬና በኮሩ ዘመቻ አርበኛ እንድሬስ ጉድሊ አጋፋሪነት ጠላትና ይከት ቁጣት ቀጥተው አሳፍረው በዝረራ ቀጠናውን ለቆ እንዲወጣ በማድረግ ታላቅ ድልና አስመዝግበዋል ሲል የአፋ በምስራቅ አማራ ቀጠና ሚሊክዝ አስታ ታውቋል። ይህ በእንዲህ እንዳለ በምዕራብ ጎንደር መተማ ወረዳ ያገዙ ቡድን ክፉኛ እየተቀጣ ሙትና ቁስለኛ እየሆነ ይገኛል ሲል የፋኖ አዛዡ ገለጸም። ቀጠናው ላይ በተደረገው ተደጋጋሚ ሽንፈት የተነሳም ጭማሪ ኃይል ለማስገባት በትናንትናው እለት ጥቅምት 25 2018 ዓመተ ምህረት የአገዛዙ ግብስብስ ጸረ አማራ ቡድን መነሻውን ከምዕራብ አርማጭሆ ማሰረቱ ተነስቶም ወደ መተማ ወረዳ ለመንቀሳቀስ ቢሞክርም በአናብስቶቹ የመይሳው ካሳ ሁለተኛ ኮር አጣና ወሴ ክፍለ ጦርም በአባይ ብርጌድ በአርበኛ ገብረዩት እየተመራና ደጃዝማች አራተኛ ኮር የአርበኞች ክፍለ ጦር በላይ ዘለቀ ብርጌድ በአርበኛ ተስፋዬ እየተመራ ይህንኑ ግብስብስ ኃይል ሁለቱ ብርጌዶች ወሳኝ የሞት ወረዳ ታጉር ሁለቱ ብርጌዶች ወሳኝ የሞት ወረዳ ታጉር ከምትባል ቦታ ደፈጣ በማድረግ ከቀኑ 9 ሳለ የመብረቅ ጥቃት በማድረስ ድል ማስመዝገባቸው ነው የፋኖ አዛዦች ይገልጹ። በዚህ ፈጣን የማጥቃት የደፈጣ ውጊያ የደነገጠው ያገዛው ቡድና ሆዳም የብልጽግና ተስፋ ቆራጭ ሚሊሻም በራሳቸው መተማመን የሌላቸው ትንንሽ ጭንቅላቶች በአሁኑ ሰዓት በቀጥናው ከፍተኛ ሽንፈትና ድንጋጤን ፈጥሮባቸው በደፈጣ የተጀመረው ውጊያ በአሁኑ ሰዓት ወደ መደበኛ ውጊያ ተቀይሮም ያገዛዙ ጥምር ኃይል ቀለበት ውስጥ ገብቶ ክፉኛ እየተቀጠቀጠ መውጫ መግቢያ አጥቶ ይገኛል ሲል የአጣናዋሴ ዋሴ ክፍለ ጦር ህዝብ ግንኙነት አርበኛም ግዛት አለበል ከቦታው ለሚዲያችን አድርሷል። በዚህ ከቀኑ 9:11 ሰዓት በተደረገው ውጊያም ከ27 በላይ ሲደመሰስ 35 ቁስለኛም፣ አራት የሞርተር ቅንቡላም፣ አንድን የዲሽቃ ተተኳሽ እንዲሁም ከ30 በላይ ወታደራዊ ሻንጣ ገቢ ማድረጉን ፋኑ ይፋ አድርጓል። የተከበራችሁ ቤተሰቦች መረጃችን ሲቀጥል በጎጃም ቀጠና አዲስ ቅዳም ከተማ ላይ በተካሄደው ውጊያ ያገዘው ጦር ወደ አድጓሜ ተራራ መፈርጠጡን የአካባቢ ምንጮች ገለጹም። ረመጧ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ አምስተኛ ጎጃም አገኑ ምክልፍለጦርም አስር አለቀ የፍሬ ማጥናፍ ብርጌድ ዛሬ ጥቅምት 26 2018 ዓ ም ወደ አዲስ ቅዳም ከተማ በመግባት ጠላትን ቁም ስቅሉን ስታ ብለው አርፍዳለች ሲል የፋኖ አዛዡ ገልጿል። ጠላት በከተማው መውጫና መግቢያ ላይ የቆፈረውን የቁም ምሽግ በመተማመን ካለው ሰራዊት ውስጥ ግማሹን ከፍሎ ኬላ ዘርግቶ ለመዝረፍ ወደ አሸዋ ተንቀሳቅሶ የነበር ሲሆን በረመጦች የአስር አለቃ የፍሬ ማጥናፉ ትንፋሾች ሎሊስታ ላይ ተይዞ በመቀጥቀጡም አንድ ጓዱን ገብሮ የዝርፊያ እቅዱን ሳያሳካ ወደ አድጓሚ ተራራ እንዲፈረጥጥ ተደርጓልም ሲል ነው የእፋኑ አዛዥ ገለጹም። በተምሳይ ዘራፊ ጓዱን ለመጠበቅ ከተማዋን በቁም ምሽግ የገብጻ ሜዳ ያስመሰላት የብልጽግና እንጉዳይ ጦር የረመጦቹን ወደ አዲስ ቅዳም ከተማ መንቀሳቀስ ገና እንደሰማም የከዚህ በፊቱን የጥቅም ስድስቱን ጥቃት እያስታወሰም የመሪዎችን ቆም ም የሚል ትእዛዝ ወደ ጎን በመተው ለጊዜው ነፍሱን ወደሚያተርፍባት አድርጓሚ ተራራም ፈርጥጧል የተባለውም። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መርጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቋሞ እስከምንገናኝ በያላችሁበት ዓለም ጥግ በሰላም ቆዩ።